ሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 18 2018 ዓ ም የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ በጎንደር በተለያዩ አካባቢዎች ድል ተቀዳጅቷል። ትናንት ጥቅምት 17 2018 ዓ ም በስቴ መካን ኢየሱስ፣ በድረሃ ሙሴት፣ ገላውዲዮስ እና ሳና በተደረገው ውጊያ በርካታ አገዛዙ ጥምር ጦር ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዝርዝር ይዘነዋል የአገዛዙ ብልጽግና ጦር በምዕራብ ጎንደር ቋራና በሰሜን ጎንደር አዳርቃይ ዛሬ መውጊያ ሲያደርግሏል በቋራ በኋላ ወደ ውጊያ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ ሁለተኛ ሰው ካሳ ኮር ቋራው ሜላ ክፍለ ጦር በጥላት ጥምር ጦር ላይ ድል ተቀዳጅቷል። በተመሳሳይ በሰሜን ጎንደር በተደረገው ለአስጨራሻ ወደ ውጊያም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ ራስ አሞራ ውብነት ሶስተኛ ኮር ድል ተቀዳጅቷል። መረጃውን በዝርዝር ወደ እናንተ የምናደርስ ይሆናል። ብልጽግና በአዲስ አበባ ከተማ አፈሳ ማካሄዱ ተገለጸ። አገዛዙ በአዲስ አበባ ከተማ ወጣቶችን አፈሳ አጠናክሮ ቀጥሏል ሲሉ ነዋሪዎች ተናግረዋል። በአዲስ አበባ ከተማ የታፈሱ ወጣቶችና የደረሱበትን አድራሻ ወደ እናንተ የምናደርስ ይሆናል። በድጋሜ የሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እነዚህንና ሌሎች አቤት መረጃዎችን እንዲሁም ዛሬ ዶክተር ደሳሌ ጫኔ በፓርላማው ያደረጉት ንግግር በዝርዝር እያስደመጥናቸው አብረናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። ወደ ዝርዝር መረጃው አልፋለሁ። ይህ አማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ በጎንደር በተለያዩ አካባቢዎች ድል አስመዝግቧል። ትናንት ጥቅምት 17 2018 ዓ ም በስቴ መካን ኢየሱስ በደረሃ ሙሴት ገላውዲዮስ እና ሳና በተደረገው አውደውያ በርካታ ያገዛዙ ጥምር ጦር ኃይል ከፍተኛ የሆነ ሰብዓዊና ቁሳዊ ኪሳራ አስተናግዷል። ይህ አማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ ሜጀር ጀኔራሉ ባንታባ ተወርዋሪ ክፍለ ጦሪ፣ ጉና ክፍለ ጦር፣ ስቴደንሳ ብርጌድ በጋራ የተቀናጀ ኦፕሬሽን ፈጽመዋል። ከጠዋቱ 11 ሰዓት ጀምሮ እስከ ምሽቱ አንድ ሰዓት ድረስ በኋላው አውደውያ አገዛዙም ስለ የአገር መከላከያ ሰራዊት 13ኛ ኮር 77ኛ ክፍለ ጦር አንድ ሻለቃ አብዛኛው ኃይል ሞትና ቁስለኛ መደረጉን የተገለጸው የሜጀር ጄኔራል ጄኔራሉ ባንታባተ ተወርዋሪ ክፍለ ጦር በጠላት ላይ በወሰደው እርምጃ የተደናገጠው አገዛዙ በዛሬው እለት በርካታ ሰራዊቱን ከተለያዩ አካባቢዎች የተውጣጣ ኃይል ወደ ግላውዲዮስ ከተማና አካባቢው እንዲገባም አድርጓል። በትናንትናው እለት ቀኑን ሙሉ በኋላ ወደ ውጊያ በደርዘን የሚቆጠር የብልጽግና ፓርቲ ሰራዊት ሞትና ቁስለኛ መደረጉን ተከትሎ ዛሬ አገዛዙ ብልጽግና ከባህር ዳር፣ ከደብረ ታቦርና ከሌሎችም አካባቢዎች ባስገባው ኃይል ቁስለኛ ይዞ ወደመጣበት መመለሱ ነው። የአካባቢ ነዋሪዎች መረጃውን ያደረሱን ትናንት ነው። ሁለት ቀኑን ሙሉ በዋለው ውጊያ የሜጀር ጄኔራል ውባንታባተ ልጆች በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም የአገዛዙን ጥምር ጦር ምርኮኛ ማድረጋቸውም ታውቋል። ከሳና እስከ ገላውዲዎስ፣ ከአርብ ገቢያ እስከ ገላውዲዎስ እንዲሁም ከደብረ ታቦር ማህደረ ማርያም ልጫ ገላውዲዎስ ድረስ አድማሱን አስፍቶበት በተደረገው ውጊያ ሜጀር ጄኔራል ውባንታባተ ተወሯሪ ክፍለ ጦር በድል አጠናቃለች ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን የመረፋ ኖ ብሔራዊ ልስ ሰሜን አማራ ቀጠና ብላይዝ የሜጀር ጄኔራል ውባንታባት አንደኛ ኮር ህዝብ ግንኙነት መምሪያ ኃላፊ ሰሞኝ ያቃለው ጸጋ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። አፍ አባሃ ሰሜን አማራ በላይ እዝ ሜጀር ጀነራል ውባንታባተ አንደኛ ኮር ጥቅምት 17 2018 ዓ ም አንደኛ የአማራ ፋኖ በደራ ምድር ያገኘውን ቁድል ሜጀር ጀነራል ውባንታባተ ተወርዋሪ ክፍለ ጦር አራት ብርጌዶች ማለትም አሳምነው ብርጌድ፣ ቴዎድሮስ ብርጌድ፣ ናውሰናይ ብርጌድ እና ገብርዬ ብርጌድ ጣና ግላውዲዮስ ክፍለ ጦር ስራ አስፈጻሚዎች፣ የሁሉም ብርጌድ ስራ አስፈጻሚዎች እና አፈር ዋናት ብርጌድ ጉና ክፍለ ጦር ስራ አስፈጻሚዎች እና የገብረ መስቀል ብርጌድ ተዋጊዋ ጣይቱ ሻለቃ የአገዛዙ አራዊት ሰራዊት የአማራ ፋኖን ለማጥቃት ካርብ ገበያ እስከ ሳና ቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዴዎስ ክፍለ ጦር አፈር ዋናት ብርጌድ ዋንተሻለቃ ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍሮ ለመመለስ ችሏል። የአገዛዙ ጭራቃራዊት ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ጀምሮ ሙሉ ቀን እንደ ገብስ ታጭዶ ተከምሮ ሲወቃ ውሏል። የጠላትን ቅስም ቀድማ በሌሊቱ የሰበረችው የትናንቷ ፈረሰኛው ሻለቃ የአሁኗ ውባንተ ሻለቃ ነች። ሳና ሚካኤል ላይ የጠላት ኃይል በነበልባሎቹ ተደምስሷል፣ ቆስሏል። የሜጀር ጀኔራል ውባንተ አባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳ፣ ከሊባኖስ ከስላ መቃብር ደፈጣ ይዞ ነበር። ከቆሚሳና ከስላ መቃብር መካከል ካለው ተራራ ቸሮ ላይ ጭራቁ ያብይ ወታደር ወደ ቆሚሳ ሲጓዝ በተቃራኒው የሜጀር ጀኔራል ባንቲ አባተ ተወርዋሪ ክፍለ ጦር ወደ ጣና ገላውዴዎስ ሲንቀሳቀስ መሀል መንገድ ላይ ተገናኙ። የአብይ መከላከያ ከተራራዋ ናት የውባንት ልጆች በታች መብረቅ የመታው የመሰለው የአገዛዝ ወንበር ጠባቂ አለኝ ያለውን ሁሉ የመሳሪያ አይነት አዘነበው። ከሌሊቱ ንጋት 11 ከ30 ልብና ትጥቅን የታደሉት ውባንታውያን ጠላትን በጨበጣ እንዳልነበር አድርገውታል። ጨዋታው ወደ ቦምብ ውርዋሮች ተቀይሯል። አይበገሪዎቹ አምሃሮች የውባንተ የግብር ልጆች ቦምብን በቦምብ መልሰዋል። ጠላትን አንበርክከዋል። የጠላትን ምቹ ቦታ ተቆጣጥረዋል። የውጊያው አድማስ ሰፍቶ በቆሚሳ ቸሮ፣ ደረባ፣ ሊባኖስ ስላም፣ መቃብር የአያ ሚካኤል ሙሉ ቀናትን ከፍተኛ ተጋድሎውን ሲያደርጉ ውሏል። ሜጀር ጀነራሉ ባንታ ባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ የሆነ የሞራል ስብራትን አድርሷል። ብዛት ያለው ጠላትን ደምስሷል። ብዛት ያለው ጠላት ቆስሏል። መሳሪያዎችን በአይነት ማርኳል። አያሌ የጠላት ምሽጎችን ሰባብሯል። ከተማዎችንም አስለቅቋል። በዚህ እልህ አስጨራሽ የጨበጣ ውጊያና መደበኛ ውጊያ ጠላትን ሲፋለሙ ውለውና ሲማርኩ ውለው የጠላት ምሽግ ላይ ጠላትን ተፋልመው በጀግንነት የተሰዉ እንቁ ወንድሞቻችን ሁለት ሁለት ናቸው። በጀግንነት ተፋልመው የተሰዉ እንቁ ወንድሞቻችንም አርበኛ መልካሙ ጠጋዬ በተለምዶ ኩርሲ የሚባለውና አርበኛ አብዮት መኳንት ናቸው። ጣና ገላውዲዎስ ክፍለ ጦር ስራ አስፈጻሚ፣ ንስር ሻለቃ አፈረ ዋናት ብርጌድ በአርበኛ ክንዳለም እና አርበኛ ታደለ ምሬ እየተመራ ጣና ብርጌድ ስራ አስፈጻሚ፣ ጉና ክፍለ ጦር ስራ አስፈጻሚ፣ ገብረመስቀል ብርጌድ አናብስቷ ጣይቱ ሻለቃ በኢንጂነር አበራና በዘመቻ መልሰው እየተመራ ሁሉም በጥምረት ከገብርዬ ተራራ ጀምረው የአያ ሚካኤል እስላም መቃብር፣ ሞሻ፣ ገላውዲዮስ ከተማና ዙሪያ ገብተው ላይ ጠላትን ከጀርባ በመምታት ለወንድሞቻቸው አድርሰዋል። ለወንድሞቻቸው ደርሰዋል። በዚህ የተናበበ ውጊያ ጠላት አንደኛው ኃይል ለሌላኛው ኃይል እንዳይደርስ ተደርጎና ሰንሰለታቸው ተቆርጦ በተፈለገው መንገድ ተገርፈው ተደምስሰው እና ቆስለው ውለዋል። ከቀኑ 11 ሰዓት ጀምሮም ጣና ገላውዲዮስ ክፍለ ጦር በሜጀር ጄኔራል ባንታ ባተ ተወርዋሪ ክፍለ ጦር ከገረፈው የተረፈው ኃይል አምልጦ ወደ አረብ ገበያና አንበሳሚ ሲፈረጥጥ የገላውዲዮስ ቴሌ ላይ ባደረጉት ደፈጣ ጠላት በደንብ እየተመታ ይገኛል። የሜጀር ጄኔራል ዋንታ ባተ አንደኛ ኮር ስራ አስፈጻሚ በተዋጊው አርበኛ መኗ አለማንተ እየተመራ፣ የጉና ክፍለ ጦር ስራ አስፈጻሚ በአርበኛ ወንዷንታ አሰፋ እየተመራ፣ የጣና ገላውዲዮስ ስራ አስፈጻሚ በአርበኛ ጋሻ እንግዳ እና በአርበኛ ሙሉ ቀን አለኸኝ እየተመራ የጣና ገላውዴዎስ ክፍለ ጦር አፈር ዋናት ብርጌድ ውባንተ ሻለቃ በጥምረት ከሳና ከተማ ሐዋርያት አቦ፣ ሚካኤል፣ ቴሌ፣ ኳንኮይ፣ ገብርኤል፣ ቸሮ እና ስላመቃብር ድረስ በፍጹም አንድነትና ቅንጅት ጠላትን ሲገርፉ ውሏል። ይህኛው የጠላት ኃይልም የውባንተ ጦር ላረገፈው የጠላት ኃይል ድጋፍ እንዳይሰጥ አድርጎታል። ሳና ከተማ በጀመረው ውጊያ ጠላት የኔ ያለውን አስከሬን ሳይቀብርና ቁስለኛ ሳይዝ ወደ እንጦጦስ ተወርወሯል። የሆድ ዘመዶቹንም ድጋፍ እንዳይሰጥ ተደርጓል። ታሳቢ ያደረጋቸው ዕቅዶችም በዜሮ ተባዝተውበታል። እስቴ መካነ ኢየሱስ ከተማ ሌላኛው ድል የተደረገበት መዳረሻ። የጉና ክፍለ ጦር አካል የሆነችው ስቴዴንሳ ብርጌድ ጥቋቁር አናብስቶቹ ስቴዴንሳ ብርጌዶች በጉና ክፍለ ጦር ወታደራዊ አዛዡ አርበኛ አዛዥ ደሳለኝና በብርጌድ መሪዎቹ በአርበኛ ብርቃየው ደምሴና አርበኛ አብራራው እየተመራ ከቀኑ ዘጠኝ ተኩል መካነ ኢየሱስ ከተማ በመግባት የአገዛዙ ዙፋን ጠባቂዎችን እያንበረከኩ እስከ ምሽት ድረስ ውጊ አድርገዋል። ምሽት አስራ ሁለት ሰዓት ከአስር መካነ ኢየሱስ ከተማ በስቴዴንሳ አናብስት ተሞሽራለች። ከተማው ሙሉ በሙሉ በፋኖ ቁጥጥር ስርም ሆኗል። ቆሪጥ የተባለችው ሆዳደ ወታደር ባንዳን እግሬ አውጪ ስትል ወደ ደብረ ታቦር ፈርጥጣለች። አንድ አቤት ብርጌድ! ሦስተኛ ውጊያ የተደረገበት መዳረሻ ጭራቁ የአብይ አህመድ አራዊት ሰራዊት ከለሽ ከተማ ተነስቶ ወደ ጃራ ገዶ ከተማ ለኩ የዓላማው ሲንቀሳቀስ በሳት ተፈትነው ያለፈው አንድ አቤት ብርጌድ ያገዛዙን ዘመቻ መሪ ጨምሮ አምስት ያገዛዙን ዕድሜ አርዛሚዎች ሸኝቷቸዋል። የአንድ አቤት ብርጌድን ክንድ መቋቋም የተሳነው ያገዛዙ ዕድሜ አርዛሚ ቡድን ንጹሐን አርሶ አደሮችን በጅምላ አስሯል፣ ገድሏል፣ ሰብላቸውንም አውድሟል። በመጨረሻም በምስር ወጥ የተሸጠው በለጣ እንዳርጌ ወይም ቆራጡ ከቀኑ ስምንት ሰዓት ወደ ስቴ የሚወስደውን ግንዳ ጠመመዳን ዓለም ላይ ያለውን የመብራት ትራንስፎርመር በስናይፐር ተኩሶ በመምታት አንድዶታል። በድርጊቱ የተበሳጨው የስቴ ህዝብም በብስጭት ወደ አደባባይ ወጥቷል። ድላችን በተባበረ አማራዊ ክንዳችን። አፋ ብሃ ሰሜን አማራ ቀጠና በላይ እዝ ሜጀር ጀኔራል ባንታ ባተ አንደኛ ኮር ሀቅ አለው ጸጋ አለባቸው ልዩ ማስታወሻ የዛሬው ድል መታሰቢያነቱ ለአማራነት ሲሉ በጀግንነት መስዋዕትነትን ለተቀበሉ የአምሃራ ሰማዕታት ሁሉ ይሆንልን። በግላውዲዮስ እና በሳና ከባድ ኪሳራ የገጠመውን የጠላት ኃይል ከከበባ ለማዳን በሚልሻ ቆራጡ በለጣ እንዳርግ የተመራ የአገዛዙ ጥምር ጦር ኃይል በጀግኖቹ የስቴደንሳ አብርጌድ ተመቶ ወደ መጣበት በውርደት ተመልሷል። የስቴደንሳ አብርጌድ የመካነ ኢየሱስ ከተማን በመቆጣጠር በአድማ ብተናና በሚልሻ ላይ እርምጃ ወስደዋል። ሶስት የአድማ ብተናና የሚልሻ ኃይል ሙት ሲደረግ በርካታ ወዳደር ባንዳ ደግሞ ቁስለኛ ተደርጓል። የአማራ ህዝብ ታሪካዊ ባንዳ የሚባለው ቆራጡ በለጣ እንዳርግ የመራው ኃይል ደግሞ ልጫ ከተባለ ቦታ በአንድ ፋኖ ብቻ ከፍተኛ ጉዳት አስተናግዷል ሲል ብርጌድ የፋኖ አባል እንደሆነ የተነገረለት ጀግና በሰባት ተሽከርካሪ የተመራውን የቆራጡ በለጠ እንዳርጌ ሚልሻ ደፈጣ በመጣል ከፍተኛ ኪሳራ ማድረስ የቻለ ሲሆን አንድ ተሽከርካሪ ላይ ጉዳት በማድረስ ሶስት የሚልሻና የአድማብተን ኃይል ድል በማድረግ ቁጥሩ በውል ያልታወቀ የጥላት ኃይል ደግሞ ቁስለኛ ማድረጉን ታውቋል። በትናንትናው እለት የአማራ ፋኖ ብሔራዊ ኃይል ሜጀር ጀኔራል ባንታ ባት አንደኛ ኮር በተለያዩ ቀጠናዎች ባደረጋቸው ውጊያዎች ከፍተኛ ድል ያስመዘገበ ሲሆን የአማራ ፋኖ ብሔራዊ ኃይል ሜጀር ጄኔራል ባንታ ባት አንደኛ ኮር የጉና ክፍለ ጦር ስቴደንሳ ብርጌድ በስቴ መካን ኢየሱስ በርካታ ጀብዶችን ፈጽማለች። በእነዚህና በሌሎች ወቅታዊ ጉዳዮች ላይ የአማራ ፋኖ ብሔራዊ ኃይል ሜጀር ጀኔራል ባንታ ባት አንደኛ ኮር የጉና ክፍለ ጦር ስቴደንሳ ብርጌድ ፖለቲካ ዘርፍ ኃላፊ አርበኛ አማራው ክንዱ ተጨማሪ መረጃ ልኮልናል። ተከታትለ ነው እንመለስ። አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ቫንተ ኮር ጉና ክፍለ ጦር ከእስቴ ደንሳ ብርጌድ ማረው ክንዱ ባላለው ከፖለቲካ ዘርፍ ሰሞኑን በእስቴ ወረዳ መካንይስ ከተማ የሰራናቸውን ትልልቅ ኦፕሬሽን ጀብዶችን ለማብራራት ያክል ነው። ማህበረሰቡን መምህራንንና የወረዳውን ግብርና ባለሙያዎችን በአጠቃላይ ምሁራንን በየደረጃው ማለት ነው። መድረኮችን በማዘጋጀት መሬት የነካ የግንዛቤ ማስጨበጫ ስራዎችን እያከናወን ከዚሁ ከፖለቲካ ስራ ጎን ለጎን በጠላት ላይ ወታደራዊ ምት እያከናወን እያሳረፍን በእስቴ መካን ኢየሱስ ከተማ ለሁለት ዓመት ሲያደራጁት የቆዩትን መካን ኢየሱስ ከተማ መሽጎ የተቀመጠውን ቅልብ ሚኒሻና ፖሊስ እንዲሁም አድማ ብተና የጠነከረ ምት በማሳረፍ ከ340 በላይ የተደራጀ ሚኒሻና ፖሊስን የነበረውን ማለት ነው ከ120 በላይ በመደምሰስ ከ100 በላይ ጥሪ በማድረግ ወደ ፋኖ እንዲቀላቀል እንዲሁም ከ110 በላይ በውጊያ ዳብዘው የጠፋ ኃይል እንዲሆን ተደርጎ በሶስት ቀን ሙሉ ለሙሉ እስቴ ወረዳ መካነ ኢየሱስ ከተማ ሚኒሻ ተቋሙን እንዲዘጋ አድርገነዋል፣ ማለት ነው። በዚህ የእስቴ ወረዳ ፖሊስ አዛዥ ቁስለኛ፣ የመካነ ኢየሱስ ከተማ ፖሊስ አዛዥ ሌው የተባለውን ባንዳ ላይመለስ በመሸኘት እንዲሁም የአድማ ብተናው ሻለቃ አደም የተባለውን በመሸኘት በርካታ ተተኳሽ፣ በርካታ ነፍስ ወከፍ መሳሪያና ሶስት ብሬን በመማረክ ወታደራዊ ድል አስመዝግበናል። በትናንትናውም ዕለት ጥቅምት 17 ከፋኖ ከርቶ ወደ ብልጽግና የገባው ቆራጡ የተባለ ባንዳ ፋኖን ለመውጋት ከብልጽግና ጋር እንቅስቃሴ በመጀመሩ ምክንያት እሱን ለመያዝ የእስቴ ደንሳ ብርጌድ መካን ኢየሱስ ከተማ በመቆጣጠር የቆራጡን አጃቢ በማቁሰል ሦስት አድማ ብተና ላይመለስ በመሸኘት ቆራጡ ለጥቂት እሩጦ ማቢ ተራራ ጫካ ገብቶ አምልጧል። ይሁ ባንዳ ቆራጡ። በዚሁ ቀን ማለት ነው ግንዳ ጥመም ቀበሌ ላይ የህዝብ ትራንስፈርመር የሆነውን የመብራት ኃይል ማተሪያል በጥይት በመደብደብ እንዲወድም በማድረግ ሶስት ንጹሃንን አቁስሎ የጥፋት ስራውን ቀጥሎበት ይገኛል። የወረዶ አመራሮችም ነፍስ ውጭ ነፍስ ግቢ ከተማውን ለቀው ማቢ ጫካ ተንጠልጥለው የመጨረሻቸውን የሞት ጽዋ ሊጎነጩ ቀናቸውን እየተጠባበቁ ይገኛል። በዚሁ ዕለትም የአብይን ስልጣን አስጠባቂ ቅጥረኛ መከላከያ ነኝ ባይ ተነስቶ ማለት ነው ከደብረታቦር ተነስቶ እስቴ መካን ኢየሱስ ገብቶ ሬሽን ሰጥቶ ወደ መጣበት ደብረታቦር ሲመለስ የወረዳው አመራሮች ልናልቅ ነው፣ የመዋጋት ሞራል የለንም፣ ጥላችሁን ወደ ደብረታቦር ከሄዳችሁ እኛም እንመጣለን ወይ አብራችሁን ተቀመጡ ብለው ጠይቀው ማለት ነው ተመለስ ግንባርክ ነው የምልህ ተብሎ እየተላቀሱ ወደ ለመዱት ጫካ ማለት ነው ገብተዋል። አሁን በተጨባጭ ይህን መረጃ እያስተላለፍን ባለንበት በዚህ ሰዓት የከተማው ትምህርት ቤቶች፣ የቢሮ ሥራና የንግድ ድርጅቶች ሁሉ ዝግ ናቸው። ፋኖ የመጨረሻ ያለውን የማጽዳት ሥራ ይሰራል በሚል ከተማው በጭንቀት ተወጥሯል። እኛም አንድ አምረናል ተነስተናል። ልናጸዳቸው ዝግጅታችን እያጠናቀቅን እንገኛለን። ይህ ተከታታይ የአራት ቀን ኦፕሬሽን ዘመቻ አርበኛ ፍቃዴ፣ ዘመቻ አርበኛ ሸገው ወይም ገብርዬ እንዲሁም ዘመቻ አርበኛ አበበ እንዲሁም በመጨረሻም በግፍ የእናቶች ምልክት የሆነውን የፋኒትን ጡት በግፍ የተቆረጠበትና እንደ በግ ቆዳዋን የተገፈፈበትን ዘግናኝ ድርጊት መታሰቢያ ሆኖ እንዲመዘገብ እያሳሰብን፣ ለዚህ ኦፕሬሽን መሳካት በየደረጃው ያሉ የፋኖ አባላትና አመራሮች በአማራ ሕዝብ ስም ትልቅ ክብር ይገባቸዋል። የመጨረሻ ማስተላለፍ የምንፈልገው ከተማው ላይ አንድ ጫካ ተንጠልጥለው የሞት ጽዋ የሚጠባበቁ አድባ ብተናና ፖሊሶች የመጨረሻ ያልነውን የማጽዳት እርምጃ ከመውሰዳችን በፊት በዚህ ሁለት ቀን ወደ ህዝባችሁ እንድትቀላቀሉ ጥሪያችን ነው። እድሉን ተጠቀሙበት። አመሰግናለሁ። የአገዛዙ ብልጽግና ጦር በምዕራብ ጎንደር ቋራና በሰሜን ጎንደር አዳርቃይ ዛሬ ማውጊያ ሲያደርግሏል። በቋራ በኋላ አውደ ውጊያ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ ሁለተኛ ሜሰው ካሳ ኮር ቋራ ሜድላ ክፍለ ጦር በጥላት ጥምር ጦር ላይ ድል ተቀዳጅቷል ተብሏል። ከሰሞኑ በቋራ ሽንፋ በተደረገው አውደ ውጊያ የጥምር ጦሩን አመራሮች ጨምሮ በርካታ ሰራዊት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት መዘገባችን ይታወሳል። የሁለተኛ ሜሰው ካሳኮር ኮር የካራ አማራ ክፍለ ጦር በሽንፋ ባደረጉት አውደ ውጊያ አንድ ኮማንደር እንዲሁም ፖሊስ አዛዥን ጨምሮ በርካታ የጥምር ጦሩ አባላት ለመሟላት ድል ተደርገዋል። ፋኖ በቋራና አካባቢው እየወሰደ ባለው እርምጃ የጥላት ኃይል እየፈራረሰ መሆኑን ተከትሎ የብልጽግናው አገዛዝ ተጨማሪ መካናይዝድ የእግረኛና የኮማንዶ ሰራዊት ቢያሰልፍም ከሽንፈት አልታደገውም። አገዛዙ ብልጽግና የመጨረሻ ያለውን የአየር ኃይል የተጠቀመ ሲሆን በንጹዋን ዜጎች ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራም አድርሷል። በተያያዘ በሰሜን ጎንደር አደርቃይና ዛሪማ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጥና ብለይዝ ራስ አሞራው ሶስተኛ ኮር ድል ተቀዳጅቷል። የራስ አሞራው ውብነ ኮር ድብጠለም ተከዜና ጭና ክፍለጦር በጋራ እያደረጉት ባለው ተጋሩ ተፈጥሮ በውል ያልተወቀ የጥምር ጦሩ አባላት ሙትና ቁስለኛም ተደርጓል። በሶስት አቅጣጫ ፋኖን ለመክበብ የተጓዘው ያገዛዙ ጥምር ጦር በፋኖ የበረታ ክንድ ተቀጥቅጦ ተመልሷል። በማዕከላዊ ጎንደር አለፋ ወረዳና ምዕራብ ጎንደር ቋራ የመሸገው ጥምር ጦር የአገዛዙ ሰራዊት በሁሉም አቅጣጫ ደለጎ፣ አጸደ ማርያምና ሻውራ ከተማ በአሁኑ ሰዓት ከፍተኛ ሽንፈትን እያስተናግደም ይገኛል። መይሰው ካሳ ሁለተኛ ኮርቅ ቋራው ሜድላ ክፍለ ጦርና ጎንደር ጠቅላይ ግዛት እዝ ሰራዊት ጋር በመጣመር ደለጎ ከተማ የመሸገው ጸረ አማራ ኃይል ክፉኛ እየተመታ ሲሆን፣ አድዋ ክፍለጦር ጦር አጸደ ማርያምና ሻውራ ቀጠናን እየተፋለሙት ይገኛል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ሕዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል። ብልጽግና በአዲስ አበባ ከተማ ፈሳ ማካሄዱ ተገለጸ። አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥሏል ሲሉ ነዋሪዎች ተናግረዋል። ዛሬ ጥቅምት 182018 ዓ ም በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸው ታውቋል። በ11 ክፍለ ከተማ በሺዎች የሚቆጠሩ ወጣቶች ታፍሰው በሶስት መሰረታዊ ውትድርና ማሰልጠኛ ትምህርት ቤት መወሰዳቸውን የአዲስ አበባ ከተማ ነዋሪዎች ለግሎባል ፋኖ ሚዲያ መረጃውን አድርሰውናል። በተለይ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ጭምር ነዋሪዎች ተናግረዋል። አፈሰው፣ አፈሳው በናዝሬት፣ በደብረ ዘይት፣ በሞጆ፣ በዋሳ፣ በኤርጋለም፣ በኦሮሚያ ክልል በሁሉም አካባቢዎች እንዲሁም በጋሞናው ላይ ታብዛት ያላቸው ወጣቶች ታፍሰው በያዳራሹ ታጉረው እንደሚገኙ ተገልጿል። በተለይ በኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩ የተገለጸ ሲሆን የኦሕዴዱ ብልጽግና አገዛዝ የኦሮሞ ስልጣን እንጠብቅ እንዲሁም የፕሮቴስታንት እምነት ሊጠፋ ነው በሚል ስብከት ወጣቱን እያፈሳ በግዳጅ ወደ ማጎሪያ ቤት እያስገባው ስለመሆኑ ከቦታው የደርሰን መረጃ ያመላክታል። በሌላ መረጃ የፓርላማ አባሉ ደሳሌ ጫኔ አማራና ኦሮሚያ ክልሎች እየተካሄዱ ባሉ ጦርነቶች ጉዳት የደረሰባቸው ሰላማዊ ሰዎች እና መሰረተ ልማቶች ጉዳት ይፋ እንዲደረግ ምስለኔ የጠቅላይ ሚኒስትሩን ጠየቀም። ዶክተር ደሳለኝ ጫኔ የኢፌዴሪ ፕሬዚዳንት አያዝ ቀስላሴ መስከረም 26 ቀን 2018 ዓ ም ያቀረቡት የመክፈቻ ንግግር ብሩ ተስፋን የተሞላ ቢሆንም በኢትዮጵያውያን ከዕለት ተዕለት ህይወት ውስጥ ካለው የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ አኳያ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለ በማለት ወደ ጥያቄያቸው ተሻግረዋል። ጥያቄያቸውን ከማቅረባቸው በፊት ግን አንድ ማሳሰቢያም ለጠቅላይ ሚኒስትሩና ለፓርላማው እንዲሁም ለፕሬዚዳንቱ አቅርበዋል። እሱም ዛሬ የማነሳቸው ጥያቄዎችን ጠቅላይ ሚኒስትሩ በጨለምተኝነት እንዳይወስዳቸው በሚል ቅድሚያ አሳስበዋል። ጥያቄዎችም የህዝብ በመሆናቸው እንጂ ጨለምተኝነት በመሆን አይደለም ሲሉ ለፓርላማው እንዲሁም ለጠቅላይ ሚኒስትሩና ለፕሬዚዳንቱ ቀድሞ አስጠንቅቀዋል። በአማራ በኦሮሚያና በሌሎች አካባቢዎች ያሉ ጦርነትና ግጭቶች ተባብሰው በመቀጠላቸው ብዙዎች እየተጎዱ ነው። ጠቅላይ ሚኒስትሩም እንደ ጸጥታ መሪነቶ በአማራና ኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሰላማዊ ሰዎች መሰረተ ልማቶች ቁጥር በግልጽ ይፋ እንዲደረግ ጠይቀዋል። የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመወጋት ባለፈ ለሁለት ክልሎች ሎች ከወታደራዊ አማራጮች ውጭ የተለየ ፖለቲካዊ መፍትሄ ለመስጠት መንግስት ለምን አይሰራም ሲሉ ጠቅላይ ሚኒስትሩን ጠይቀዋል። የኢትዮጵያ ህዝብ እርስ በርስ ጦርነት አንገፍ ግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላክ ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም ሲሉ አጽንኦት ሰጥተው አሳስበዋል። የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቀዋል ብለዋል። በድጋሚ የሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ጥቅምት 18 2018 ዓ ም ለምሽት ያዘጋጅናቸው መዋለ ፋኖ ዜና እነዚህን ይመስሉ ነበር ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን በያላችሁበት መልካም ጊዜ ጤና ይስጥልኝ